ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን ዕለታዊ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ ሀሳብ ዴይሊ ፕሮግራማችን እንግዲህ ዋና ጉዳያችን ይዘመጠናል፣ በዚህ ጉዳይ ላይ ሰፋ ያለ መረጃዎችን ወደ እናንተ ሳደርስ እኔ ስለማቆያለሁ። በዛሬ ፕሮግራማችን ዋነኛ ጉዳያችን የሚሆነው እንግዲህ የታላቁ የኢትዮጵያ ህዳሴ ግድብና የጎረቤት ሀገራቶች በተለይም ደግሞ የተፋሱ ሀገራቶች ክስ መቀጠል ነው። በተለይ በዋነኝነት በህዳሴ ግድብ ላይ ክስ ነው የምታነሳው ግብጽ ነች። ግብጽ ታላቁ ኢትዮጵያ ህዳሴ ግድብ ከመጠናቀቁ ጋር ተያይዞ ኢትዮጵያ ሰበቻቸው በርካታ ፕሮጀክቶች አሉ። ህዳሴ ኤሌክትሪክ ብቻ አይደለም ያመነጨው። ህዳሴ ለግብርና ይሆናል። ህዳሴ ለተለያዩ ፕሮጀክቶች ይውላል። በተለይ ደግሞ እነዚህ ውሃችንን እንዴት መጠቀም አለብን በሚሉት በቀጣይ በርካታ ፕሮጀክቶችን ለመስራት እቅድ ይዘናል። ነገር ግን ግብጽ ይሄ ተፈጻሚ እንዲሆን አትፈልግም። ምክንያቱም ታላቁ ኢትዮጵያ ህዳሴ ግድብን ግድብ ሆኖ ኤሌክትሪክ ኃይል እንዲያመነጭ እንደዚሁም ለመስኖ ስራዎች፣ ለተለያዩ የአሳ ማስገሪያ እንደዚሁም ለቱሪዝም መስህብ እንዳይሆነን በርካታ ስራዎችን ስትሰራ ነበር። ያ ስራዎች አሁን ላይ ያልተሳኩም። ህዳሴ ተጠናቋል። ከህዳሴ መጠናቀቅ በኋላ ኢትዮጵያ በህዳሴ ላይ ያሰበቻቸውን በርካታ ፕሮጀክቶችን እንዳሰራ የተለያዩ እንቅፋቶችን ለመሆን እየሞከረች ነው። ነገር ግን እንደ ጠቅላላ መሆን ካለብን የሚገባን ህዳሴ ኤሌክትሪክ ብቻ አይደለም። ህዳሴ በርካታ ቱርፋቶች ያሉት በርካታ ስራዎችን መስራት አለብን። በተለይ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክቱ ሲወጣ ከሱ ጋር ተያይዞ በርካታ ስራዎች ነበሩት። እነዚህ ስራዎችም አሁን በቀጣይ መሰራት አለባቸው። ለምሳሌ እንደ ሌሎች ታናናሽ ግድቦች ማለትም በህዳሴ ተፋሰሱ ባሉት ወይንም ደግሞ አባይን ገባር በሆኑ አካባቢዎች ላይ ግድቦችን መገንባት እንችላለን። እነዚህ ግድቦች ኤሌክትሪክ ሊያመነጩ ይችላሉ። ትልልቅ ፕሮጀክቶችን መስራት ባይችሉም ነገር ግን የመስኖ ስራም መስራት እንችላለን። እንደሚታወቀው ሰፊ የኢትዮጵያ ህዝብ ገበሬ ነው። እነዚህ ገበሬዎቻችን ደግሞ አመትን አንዴ ጠብቀው በግብርና ነው የሚያመርቱት። ይህንም ደግሞ በዝናቡ ወቅት በሚያመርቱ ምርት ነው። ነገር ግን የኢትዮጵያ ኢኮኖሚ ከማደጉ አንጻር የኢትዮጵያ ህዝብ ቁጥር እየጨመረ ከመምጣቱ አንጻር ግብርናችን መሻሻል አለበት። ግብርናችን መዘመን አለበት። ግብርናችን ሲሻሻል ደግሞ በዓመት ሁለቴና ሶስቴ ማምረት እንደዚሁም መዝራትና ሰብሎቻችንን መሰብሰብ ያስፈልጋል። እነዚህ ስራዎችንስ እንዴት ነው የምንሰራው? በተለይ ደግሞ በህዳሴ እንዴት መስራት አለብን ለሚለው በርካታ ሀሳቦችን እናነሳለን። የመጀመሪያው እንግዲህ ግብፅ በአባይ ግድብ ላይ የተለያዩ ፕሮጀክቶች እንዳይሰሩ የተለያዩ እንቅፋቶችን እየሆነች ትገኛለች። እነዚህ ስራዎችንም እንዳንሰራ የተለያዩ ጊዜያቶች ክሶችንና ሌሎች ሀሳቦችንም ታነሳለች። ነገር ግን ኢትዮጵያ የጀመረችውና ያለመችውን እቅዷንና ሀሳቧን ከማሳካት ወደኋላ ማትል ሀገር እንደመሆኗ አንፃር ህዳሴን ጨርሰናል። ህዳሴን መጨረስ ግን አለቀ ማለት አይደለም። አሁን ላይ ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ያመነጭልናል። ነገር ግን ከኤሌክትሪክ ውጭ ምን ምን ስራዎችን መሰራት አለባቸው? ለኢትዮጵያ የተለያዩ ጥቅሞችን ማምጣት አለበት። ምክንያቱም ውሃ ኤሌክትሪክ ብቻ አይደለም የሚሆነው ውሃ ህይወት ነው እንደምንለው አንጻር ውሃ ለመጠጥነት ይውላል፣ ውሃ ለግብርና ምርት ይውላል፣ ውሃ ለምርምር ይውላል፣ ውሃ ለቱሪዝም ሀብት ይውላል። እና እነዚህን ስራዎች ደግሞ በአባይ ላይ እንዴት መስራት አለብን የሚሉ ዋና ዋና ጉዳዮች ናቸው። የመጀመሪያው እንግዲህ በህዳሴው ግድብ ላይ ቁጥራቸው አነስተኝ የሆኑን ደግሞ ከህዳሴ መለስ ያሉ ትልልቅ ፕሮጀክቶች መሰራት አለባቸው። ሌሎች ግድቦች መሰራት አለባቸው። ቅድም እንዳነሳሁላችሁ በህዳሴ ገባር በሆኑ እነዚህ ገባር በሆኑ አካባቢዎች ላይ ሌላ ህዳሴ መስራት ይኖርብናል። ምክንያቱም እነዚህ ገባሮች ኤሌክትሪክም ሊያመንጩልን ይችላል፣ የመስኖ ፕሮጀክቶችን ሊሰሩልን ይችላል እንደዚሁም ደግሞ የቱሪዝም መስህብ እና ሌሎች የምርምር ስራዎችን የምንሰራባቸው ሊሆኑ ይችላሉ። ከዚህ ጋር ተያይዞ እንኳን እንደ ማንሻነት የምንጠቅሰው በቅርቡ በምክር ቤት ላይ ጥያቄ ያነሱት ዶክተር ደሳሌ ጫኔ ማንሳት እንችላለን። ዶክተር ደሳሌ ጫኔ እንዳነሱት ከሆነ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁ ትልቅ የሚባል ብስራት ነው። ነገር ግን ኢትዮጵያ በህዳሴ ጋር ተያይዞ ያሰበቻቸው በርካታ ሜጋ ፕሮጀክቶች አሉ። ገና ህዳሴ ሲታሰብና ሲጠነሰስ አሁን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እነዚህን ስራዎች መስራት አለባቸው ብለዋል። ነገር ግን ኢትዮጵያ እቅዶቿን ወደ ተግባራዊነት ለማስገባት እንቅስቃሴዎችን እያደረገች ትገኛለች። ዶክተር ደሳሌ ጫኔም እንዳነሱት ከሆነ ሌሎች ግድቦችንም መስራት አለብን እና በአሁኑ ትውልድ ላይ ደግሞ እነዚህን ስራዎች ሰርተናል ብለን ማንሳት አለብን ሲሉ ሀሳባቸውን አንስተዋል። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ አገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ ፈልጋለሁ። ከዚህ ጋር እያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች አራት ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ ሶስት አሉና ቢያንስ ሁለተኛውን ከላይ ካሉት ከሶስቱ አንዱን ፕሮጀክት ማሰብ ብንጀምርና በእርስ ጊዜ ቢያንስ እንደዚህ አይነት የታላቁ የሕዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እነዚህ ግድቦች መሰራታቸው እንግዲህ የኢትዮጵያን እድገትና የኢትዮጵያን ልማትን ነው የሚያፋጥኑት። እንዳልኳችሁ ኢትዮጵያ በተለይ ደግሞ በግብርና መር ላይ ትልቅ እንቅስቃሴዎችን እያደረገች ትገኛለች። በተለይ ደግሞ በአመት ሁለቴና ሶስቴ ማምረት እንደዚሁም ደግሞ ምርትና ምርታማነትን ማሳደግ ለዚህ ደግሞ ዋነኛውና አስፈላጊ ውሃ ነው። እንደሚታወቀው የትኛውም የግብርና ምርት በውሃ ነው የሚሰራው። እነዚህ ስራዎችን ለመስራት ደግሞ በአመት ሁለቴና ና ሶስቴ ለመዝራት የሚያስፈልገን የመስኖ ፕሮጀክቶች ነው። አሁን ላይ በተለያዩ ሀገራችን ክፍል በተለይ ደግሞ በትናንሽ በሚባሉ ወንዞቻችን ላይ ትልልቅ ግድቦችን እየሰራን የመስኖ ስራዎችን እየሰራን ነው። ነገር ግን እንደ አባይ የሚያክል ትልቅ ግድብ አለን። ከእሱ ጋር ተያይዞ እንግዲህ የአባይ በርካታ ገባሮች አሉና እነዚህ ገባሮችን ደግሞ እንዴት መጠቀም አለብን በሚለው በተለያዩ ጊዜያቶች የሚነደፉ ፍኖተ ካርታዎች አሉ። እነዚህ ፍኖተ ካርታዎች አሁን ላይ ወደ መሬት ላይ ወርደው በቀጣይ ጊዜያቶች በአባይ ግድብ በተለይ ደግሞ በአባይ ተፋሰስ ላይ በርካታ የመስኖ ስራዎችን እንሰራለን። ሌላ ሁለተኛው የተፈጥሮ ሀብታችንን መጠቀም ነው። አባይ ውሃ ብቻ አይደለም። አባይ ትልቅ የተፈጥሮ ሀብት ያለን ሀገር ነን። እንደው እኛን እንደ ምሳሌ ከማንሳት ይልቅ ግብፅን እንደ ማንሳት ይቀላል። ምክንያቱም በአባይ ወንዝ ላይ ምን አይነት ስራዎችን ስትሰራ እየተመለከት ነው። ብዙ ጊዜ ግድቦች የሚገነቡት የተለያዩ የዓለም ሀገራቶች ኢትዮጵያን ጨምሮ፣ ግብፅም፣ የተለያዩ የአፍሪካ ሀገራቶች ግድብን የሚገነቡት የመጀመሪያው ዋነኛና ዓላማቸው ኤሌክትሪክ ኃይል ማመንጨት ነው። በኤሌክትሪክ ኃይልም እንግዲህ የሀገርን የኤሌክትሪክ ፍጆታ መሸፈን ነው። ነገር ግን ይሄ ብቻ በቂ አይደለም። በአባይ ወንዝ ላይ እና እንደዚሁም በሌሎች ሀገራት ወንዝ ላይ የሚሰሩ የመስኖ ስራዎች አሉ። መስኖ ለአል ምን ያህል አስተዋጽኦ እንዳለው ማንሳት እንችላለን። አሁን ላይ እንደምሳሌ ማንሳት የምንችለው በግብፅ ያለው የአስዋን ግድብ ነው። አስዋን ኤሌክትሪክ ያመነጫል። በተለይ ደግሞ የኢሪጌሽን የመስኖ የግብርና ምርቷን፣ እንደዚሁም ግብፅ አሁን ላይ ላለችበት እድገት፣ አሁን ላይ ህዝቧ በልቶ ለማደሩ እነዚህ ስራዎችን የሚሰራው በተለይ ደግሞ በአባይ ወንዝ ላይ የሰራችው ግድብና ግድቡን ከኤሌክትሪክ ኃይል ማመንጫነት ጎን ለጎን የተጠቀመችው የመስኖ ስራዎችን ነውና፣ አባይ በርካታ የተፈጥሮ ሀብቶች አሉት። አባይ ወርቅ አለው። ከዚህ በፊት ሲነሱ የነበሩ እንደ ማንሻነት መጠቀስ የምንችለው አባይ ያለውን ወርቅ መጠቀም አልቻለም። ወደ ግብፅ ሄዶ ግብጾችን እያለማ ነው። አባይ ወርቅ ብቻ ስንል ይሄ ሰዎች የምናጌጥበት ወርቅ ወርቅም ላይሆን ይችላል። የአባይ ውሃ ወርቁን መጠቀም አለብን። ይሄ ደግሞ ለም አፈራችን ነው፣ የኢትዮጵያ ወርቅ። የኢትዮጵያን ወርቅ መጠቀም ካለብን ደግሞ ለም አፈራችንን በተለይ ደግሞ በተለያዩ የመስኖ ስራዎቻችን ላይ መጠቀም እንችላለን። ግብፅ እኮ ምድረበዳ የሆነች ባዕድ ሀገር ነች። እዚህ ምድረበዳዋ ላይ የኢትዮጵያን ለም አፈር ተጠቅማ ነው ይሄ ሁላ ምርት ማምረት የቻለችው እና። በአባይ ወንዝ ያለ ሀብቶቻችንን መጠቀም አለብን። እንደዚሁም ደግሞ አባይ ላይ በተለይ ደግሞ በአሁን በቅርብ ጊዜያቶች የምንመለከታቸው የአሳ ማስገር ስራዎች እየተሰሩ ነው። ለወጣቶች በርካታ የስራ እድል ፈጥሯል። በሀገራችንም የአሳ ምርትን ከፍ ያደረገበትና ሀገራችን ላይ አሉ የሚባሉ ትልልቅ ዓሳዎችን የተመለከትንበት ስራ ነው። ይሄም ደግሞ የሚሆነው በህዳሴ ግድብ በተለይ ደግሞ ህዳሴ ላይ በሚሰሩ ትልልቅ ፕሮጀክቶች ናቸው። ውሃ በዓለማችን ላይ በጣም አስፈላጊ ነው። ነገር ግን ኢትዮጵያ በርካታ አካባቢዎች ላይ ንጹህ መጠጥ ውሃ አላት። ይሄ ውሃ እንዴት ነው ውሃ ሆኖ ለንጹህ መጠጥ አገልግሎት የሚውለው ብለን መጠየቅ ስንጀምር አባይ በተለይ ደግሞ ንጹህ ውሃ እንደመሆኑ አንጻር ይህን ውሃ ለልማት መዋል እንችላለን። በተለይ ደግሞ የተለያዩ ውሃዎች በኬሚካል በተለያዩ ነገሮች የተበከሉ ናቸው። ነገር ግን አባይ እንደዚህ አይነት ውሃ አይደለም። ንጹህና ለምርትና ለምርታማነት ማሳደግ ከፍተኛ አስተዋጽኦ ያለው ውሃ እንደመሆኑ አንጻር እነዚህ ስራዎችን ሰርተን መጠቀም እንችላለን። እንደዚሁም ለም አፈራችንን ወደ ጎረቤቶቻችን አንሸኝም። ከእንግዲህ በለም አፈራችን መስኖችንን እንሰራለን። የተለያዩ ስራዎችን እንሰራለን። የማዕድን ሀብታችንንም አለን። በተለይ በአባይ ወንዝ ላይ ያሉ የማዕድን ሀብቶችንም እንዴት መጠቀም አለብን በሚለው፣ በአባይ ወንዝ ላይ እየተንተራሰ ነው እና የአባይ ወንዝ ትልልቅ ሀብት ያሉት ናቸው። እኔ ጠቀስኳቸው እንጂ አባይ ላይ በርካታ ሀብት አሉን። አሁን ላይ ያልታወቁ ነገ ከነገ ወዲያ የምንሰራቸው የሀገርን እድገት፣ የሀገርን ልማት፣ የሀገርን ብልጽግና የሚያፋጥኑልን ትልልቅ ስራዎች ናቸው። እንደዚሁም ህዳሴ ለሀገር ሀብት ከመሆኑም አንጻር ለጎረቤቶቻችንም ቱርፋት ነው። የመጀመሪያውና ዋነኛው ኤሌክትሪክ ኃይል ነው። እንደምናውቀው እንግዲህ በኤሌክትሪክ ኃይል ለጎረቤቶቻችን መጥቀም ችለናል። ለጎረቤቶቻችን ሸጠን በርካታ ሀብትም ወደ ሀገር ማምጣት ችለናል። እንደዚሁም ደግሞ በተለይ ጊዜያቶች ምርትና ምርታማነታችን የምናሳድግ ከሆነ ለጎረቤቶቻችንም ያሉንም ምርት መሸጥ እንችላለን። ግብጽ እኮ በአባይ ወንዝ ላይ አልምታ፣ በተለይ ደግሞ የፍሩት ምርቷን ወደተለያዩ አውሮፓ ሀገራቶች የምትልከው በአባይ ወንዝ ነው። ይሄ ለማፈር እያለን እንዴት በአባይ መጠቀም ያቅተናል? ይህንን ወስኗችን እንዴት ማድረግ አለብን ለሚለው አሁን ላይ እየተሰሩ ያሉ ስራዎች እንደ ትልቅ ማሳያ ናቸው። ነገር ግን በተለያዩ ጊዜያቶች እንደምናነሰው በተለይ ደግሞ የታላቁ ኢትዮጵያ ህዳሴ ግድብ ከመጠናቀቁ በፊት የነበሩ በርካታ ድርድሮች ነበር። ከተፋሰሱ ሀገራቶች እንደዚሁም ኢትዮጵያ የተለያዩ ዓለም ሀገራቶች ላይ ክሶች ቀርበውብን ነበረ። ውይይቶችም አድርጋል። እነዚህ ውይይቶች ዋነኛና በትልቁ ሲፈርሱበት የነበረው ኢትዮጵያ በአባይ ወንዝ ላይ ኤሌክትሪክ ብቻ እንድታመነጭ ነው የሚፈልጉት የተፋሰሱ ሀገራትና፣ እንደ ዋነኛነት ደግሞ የተፋሰሱ ሀገራትን ነኝ የምዘውረው ግብፅ፣ ኢትዮጵያ በኤሌክትሪክ ኃይል ብቻ መጠቀም አለባት ትላለች። ነገር ግን ኢትዮጵያን እስከመቼ ድረስ ነው አባይ የግብፅን እድገት ከጊዜ ወደ ጊዜ እያፋጠነ ነው እነዚህ ስራዎችን የምትጠቀመው ግብፅ እንዴት ነው ኢትዮጵያ ብቻ በኤሌክትሪክ ትጠቀም ተብሎ አጀንዳ ማንሳት የሚችለው? በተለያዩ ጊዜያቶች የእነዚህ ስምምነቶች በዋነኛ መፍረሻ ምክንያት ኢትዮጵያ ሌሎች ፕሮጀክቶችን መስራት ትችላለች ብለን ነው። አሁን ላይ እንደማሳያ የምናየው እንግዲህ የንጋት ሀይቅ ነው። በአባይ ወንዝ ላይ የተሰራው የንጋት ሀይቅ ምን ያህል አቅምና ምን ያህል ለኢትዮጵያ ደግሞ ጠቀሜታ እንዳለው ማንሳት እንችላለን። የመጀመሪያው እንግዲህ ወደ 240 ኪሎ ሜትር ላይ ፈሰሰ። ይሄ ውሃ እንግዲህ የኢትዮጵያ በርካታ ሀብትን የያዘ ነው። እንደዚህ አይነት ሀብትን እንግዲህ በዚህ አይነት ደረጃ ስንመለከተው ምን ያህል የቱሪዝም ሀብት እንዳለን እንደዚሁም የመስኖ ፕሮጀክቶቻችንን መስራት እንደምንችል ትልቁ ማሳያ ነው። እንደ 240 ኪሎ ሜትር ብለን ብንመለከት ከዚህ ሐዋሳ ሊደርስ ምንም የማይቀር በተለይ ከአዲስ አበባ ሐዋሳ ሊደርስ ምንም የማይቀረው ይህንን ውሃ እንዴት ማልማት እንችላለን የሚለው ትልቅ አቅማችን ነው። አሁን ላይ የንጋት ሀይቅ ትልቅ የኢትዮጵያ ብስራትና የኢትዮጵያ ሀብት ነው። እዚህም ላይ እንግዲህ ሰባ አራት ትሪሊየን ሊትር ውሃ አለ። ውሃ በዓለማችን ላይ ውድ እንደመሆኑ አንጻር ኢትዮጵያ በንጋት ሀይቅ ላይ ብቻ እንኳን ሰባ አራት ትሪሊየን የሚሆን ሊትር ውሃ አላት። እያንዳንዱን ውሃ በተለይ ደግሞ አንድ ሊትር ውሃ በአንድ ብር ብንሸጠው እንኳን ሰባ አራት ትሪሊየን ብር አለን ማለት ነው። ይህን እንዴት ነው መሸጥ የምንችለው ደግሞ ዋነኛ ጥያቄው ነው። ውሃውን መቼም ቀርተን በሊትር አንሸጠውም። ነገር ግን በውሃው ማልማት ከቻለን ይሄ ትልቅ ሀብታችን ነው። የኢትዮጵያ እድገትን ማምጣት የምንችልበት ነው። በውስጡ በርካታ ደሴቶች አሉት። እነዚህ ደሴቶች ጥቅማቸው ምንድነው ብለን ስንመለከት የቱሪዝም መስህብ ነው። አባይ ትልቅ የቱሪዝም መስብ ነው። እንደው አባይ ከመገደቡ በፊት እንኳን የጣና ፏፏቴ ላይ ምን ያህል የቱሪስት መስብ እንደምናገኝበት እናቃለንና። ንጋት ሐይቅ ላይ ንጋት ሐይቅ በተለይ ለቱሪዝም መስህብነት ከመዋሉም አንጻር በርካታ ዓለም አቀፍ የውሃ ላይ ውድድሮችን ማድረግ የምንችልበት ትልቅ አቅም የፈጠረልን ነው። እነዚህን አቅማችንን ደግሞ መጠቀም ከቻልን የተለያዩ የዓለም ሀገራቶች ለውድድር ኢትዮጵያ ይመጣሉ። ኢትዮጵያ መጡ ማለት ደግሞ ንጋት ሐይቃችን በተለይ ደግሞ አባ እየሰጠን ሀብታችን ብለን ማንሳት እንችላለን። በኢትዮጵያ በተለይም ደግሞ በአፍሪካ ትልቁ ሐይቅ የሚሆንበት ነው። በተለይ ደግሞ ሰው ሰራሽ ሐይቅ እንደመሆኑ አንጻር እንደዚህ አይነት ሰው ሰራሽ ሐይቆችን በዓለም ደረጃ የምንመለከትበት ጊዜ አነስተኛ ነው። ውሃ አለን። ውሃውን ደግሞ እንዴት መጠቀም አለብን ለሚሉ የተለያዩ ፕሮጀክቶችን ነድፈን እየሰራን ነው እና በአባይ ወንዝ ላይ የተሰራው የንጋት ሀይቅ እንኳን እንደ ማሳያ ነው። ግብፅን እንኳን እንደ ማንሻነት ብንጠቀም በአባይ ወንዝ ላይ በተለይ ደግሞ በአስዋን ግድብ ላይ እየሰራችው ትልቁ ሀይቅ ነው፣ ናስር የሚባለው በመሪዋ የተሰየመው ሀይቅ አሁን ላይ ግብፅ በምን ያህል ደረጃ እንደሚጠቅማት ማየት እንችላለን። ይሄ ናስር ሰው ሰራሽ ሀይቅ እንግዲህ ሀይቅ ብቻ አይደለም። የግብፅ የእያንዳንዱ የመስኖ ፕሮጀክቶች ውሃ የሚለቀቀው ከዚህ ሀይቅ ነው። እያንዳንዱ መስኖ ፕሮጀክቶቻችን ላይ ለማልማት የሚጠቀሙባቸው ውሃዎች ከእነዚህ ነው የሚሄዱት። እነዚህ ውሃ ደግሞ የሚለቀቅበት አለቃቀቅ መንገዶች ደግሞ በጣም ቀላልና ቀልጣፋ ከመሆኑ አንጻር የውሃ ብክነትን ይቀንሳል። እነዚህ ውሃ ብክነቶች ደግሞ ለእያንዳንዱ ገበሬ በምን ያህል ደረጃ መድረስ አለበትን የሚለው ማሳያ ነው። እንዴት ኢትዮጵያስ የራሷን ውሃ በተለይ ደግሞ አባይን እነዚህ ስራዎችን መስራታችን አችልም ለሚለው ይሄ የቁጭት ዘመናችን ስራችን አብቅቷል። አሁን ላይ መስራት ካለብን በንጋት ሀይቅ ላይ የምንሰራቸው ትልልቅ ፕሮጀክቶቻችንን በጊዜ ወደ ጊዜ ማፋጠን ነው። የመጀመሪያው በውሃችን የመጠቀም መብት አለን። አሳይ ማስገር ሀብት፣ እንደዚሁም የተለያዩ ስራዎችን የመስራት እንችላለን። ቱሪዝም አለ። በቱሪዝም ደግሞ እነዚህ ደሴቶች ላይ የሚመጡ ጎብኚዎች የሚያመጡልን ገንዘብ አለ። እንደዚሁም ደግሞ ኢትዮጵያ ምን ያህል ምን አይነት መልካ ምድር አላት የሚለውን ደግሞ እንደ ማሳያና ለዓለም ትልቅ ቱርፋት የሚሆንበት ነው። በተለይ ደግሞ ይሄ ሀይቅ በዋነኝነት ጠቀሜታው ምንድን ነው ቢባል ግብርና ነው። የኢትዮጵያን ግብርና ማዘመን ይችላል። የኢትዮጵያ ግብርና ላይ ትልልቅ ምርምሮች መሰራት ይችላሉ። ውሃውም እንግዲህ ለመስኖ ልማት ፕሮጀክቶች ይውላልና በዓመት በዓመት አንድ የምናመርት ገበሬ የነበርንበት ኢትዮጵያ አሁን ላይ ግን በዓመት አንድ ማምረት አቁመናል። ሁለቴና ሶስቴ ማምረት እንችላለን። በራሳችን ለም አፈር ራሳችን መሬት ላይ ማልማት እንችላለን። በራሳችን ውሃ ከዓመት ሁለቴና ሶስቴ ማልማት እንችላለን። ነገር ግን ግብፆች በራሳችን ውሃ እንኳን በዓመት ሁለቴና ሶስቴ ሲያለሙበት ነበረ። በለም አፈራችን የተለያዩ ፕሮጀክቶችንና የተለያዩ ልማቶችን ሲሰሩ ነበረ። ይሄ ጊዜ አብቅቷል። አሁን ላይ በግብፅም ሆነ በተፋሰሱ ሀገራቶች ትልልቅ ጥያቄዎች የሚነሱብን በአባይ ጉዳይ ላይ የምንሰራቸው ሌሎች ፕሮጀክቶች ላይ ስራ እንዳንሰራ ነው። ነገር ግን ኢትዮጵያን የሚያስቆማት ማንም እስከሌለ ድረስ በሀገራችንም በውሃችንም የመስራት መብታችንን ከጊዜ ወደ ጊዜ የምናፋጥንበት ሂደት እየቀጠለ የመጣ ይመስላል። አሁን ላይ በተለያዩ የዓለም ሀገራቶች እነዚህ ውድቅ የሚደረጉብን የውሃ ስምምነቶች እንደዚሁም ደግሞ የተለያዩ የስምምነቶች ላይ እንከን የሚፈጥሩብን ኢትዮጵያ ሌሎች ፕሮጀክቶችን እንዳሰራ በሚመጣባት ጫና ነው። ይሄ ጫና ግን እስከ መቼን የሚቀጥለው የሚለው ትልቅ ጥያቄ ነው። ምክንያቱም ኢትዮጵያ በራሷ ውሃ የማልማት መብት አላት፣ በራሷ ሀብት ውሃ ደግሞ የመስራት አቅም አላት። እነዚህን ስራዎች ደግሞ ውሃ ሀብት ነው፣ ውሃ ህይወት ነው። እነዚህን ሀብቶቻችን እንዴት መጠቀም እንችላለን ለሚለው ዋነኛ ጉዳይ ነው። የመጀመሪያው መስኖ ነው። በመስኖ ማልማት ስንችል በመስኖ መስራት ስንችል የሀገራችንን እድገት ከፍ እናደርጋለን። የግብርና ምርትና ምርታማነታችንን እንጨምራለን። ኢትዮጵያ በአሁን ላይ እንኳን በተለይ ደግሞ ምርት አያምርቱም የሚባሉ አካባቢዎች ላይ ምርት እንዴት ማምረት እንደምንችል እያሳየን ያለን ሀገር ነን። ስንዴን ኤክስፖርት ማድረግ የቻልነው በረሃማ አካባቢዎች ላይ ሰርተን ነው። ነገር ግን ውሃ አለን፣ አፈሯለን። እንደዚሁም ደግሞ የውሃ ሀብቱ እስካለን ድረስ በአባይ ወንዞች ላይ በተለይ ደግሞ በንጋታ ሀይቅ አካባቢዎች ላይ በርካታ የመስኖ ስራዎችን የመስራት አቅማችንን አሁንም እያሳየን እንገኛለን። መስኖችንን እንዴት መስራት እንችላለን ብን የሚለው በንጋት አይቅ ላይ እንኳን ወደ ሀያ አራት ሺህ ሄክታር መሬትን ማምረት እንችላለን። ሀያ አራት ሺህ ሄክታር መሬት ማለት ቀላል አይደለም። የሀገርን ምን ያህል ኢኮኖሚ እንደሚሸፍንና የሀገር እድገት ምን ያህል እንደሚያፋጥን እንደ ማሳያነት ማንሳት እንችላለን። በአመት ሁለቴና ሶስቴ ማምረት እንችላለን በዚህ ሀያ አምስት ሺህ በሚሆን ሄክታር መሬት ላይ እንደዚሁም ደግሞ እንደ ስንዴ፣ ቡና፣ የተለያዩ ፍራፍሬዎችን ኢትዮጵያ ለውጭ ገበያ የምታቀርባቸው ምርቶችን በአመት ሁለቴና ሶስት ያመረትን ማለት ደግሞ የኢምፖርት አቅማችንን የምናሳድግ ከሆነ ገበያችን በትልቁ ይሻሻላል። ከውጭ የምናስገባው እንደ ስንዴ ያለ አይነት ምርት ከእንግዲህ ማስገባት አቁመናል። ወደፊት ደግሞ ኤክስፖርት ለምናደርጋቸው ምርቶቻችንን ምርትና ምርታማነትን ማሳደግ ያስፈልጋልና እነዚህ ስራዎችን የምንሰራበት ነው። ሌላው የገበሬዎቻችንን ህይወት መቀየር ነው። የግብፅ ገበሬ አሁን ላይ የሚኖረውን ህይወት የኢትዮጵያ ገበሬ አይኖረውም በማን ውሃ ነው የግብፅ ገበሬ እንደዚህ አይነት ልማቶችን እየሰራ የተሻለ ህይወት መኖር የቻለው በአባይ ወንዝ ነው የውሃው ባለቤት የኢትዮጵያ ገበሬ መጠቀም ካልቻለ እንዴት የግብፅ ገበሬ እኔ ብቻ ልብለውን አይነት ሀሳብ ማንሳት ይችላል አሁን ላይ የገበሬዎቻችንን ህይወት መቀየር የምንችለው የምርትና ምርታማነትን እንዴት ማሳደግ አለብን በሚለው ነው የመጀመሪያው ጥናትና ምርምር መስራት ነው። እነዚህ ጥናትና ምርምር ደግሞ ለመስራት እንደ ንጋት የመሳሰሉ ሀይቆች ሊኖሩን ይገባል። እነዚህ ሀይቆች ምን አይነት ውሃ አላቸው? ምን አይነት ለም አፈር አላቸው? ከዛ ጋር ተያይዞ እንግዲህ በንጋት ሀይቅ ዙሪያ የሚገኙ ገበሬዎቻችን በአመት ሶስት ያመረቱ ማለት የገበሬዎቻችን ህይወት ተቀየረ፣ የኢትዮጵያ እድገት ተፋጠነ ማለት ነው። የኢትዮጵያን ሀብት መጠቀም የሚቻለው በኢትዮጵያ ህዝብ እስከሆነ ድረስ፣ በአባይ ወንዝ የምትጠቀመው ግብፅ እስከ መቼ ክስ ስትመሰርትብን? እስከ መቼ በአባይ ወንዝ አትጠቀሙ ስትል ትኖራለች? የእኛ ገበሬዎች በኩራዝና በሻማ ሲኖሩ ይኖራሉ። ነገር ግን የግብፅ ገበሬ በአባይ ወንዝ ኤሌክትሪክ እያገኘ ይገኛል። እነዚህ ስራዎች በቃ የተባለበት ጊዜ ላይ ህዳሴ በተጠናቀቀ ማግስት ተመልክተናል። አሁን ላይ ደግሞ በህዳሴያችን ምርትና ምርታማነት መቀየር እንደዚሁም የገበሬውን ህይወት ማልማትና የገበሬውን ህይወት ማሳደግ በሚለው በእንደዚህ አይነት የመስኖ ስራዎች ላይ ስራዎቻችንን ስንሰራ ዋነኛው ማሳያ ትልቅ ፕሮጀክት ነው። ሌላው ትልቁ ጥያቄ የሚያስነሳው እንግዲህ የህዝብ ቁጥራችን መጨመሩ ነው። አሁን ላይ መቶ ሰላሳ ሚሊዮን ህዝብ በቀጣይ ዓመታቶች መቶ ሰላሳ ሚሊዮን ላይ አይቆምም። የህዝብ ቁጥራችን ከጊዜ ወደ ጊዜ እየጨመረ ከመጣ እንደዚህ አይነት ስራዎች መስራት ግዴታና ግዴታ ናቸው። ምክንያቱም የምርትና ምርታማነት ሂደታችንን ባሳደግን ቁጥር የህዝብ ቁጥራችን ቢጨምር ፍጆታችንን የመሸፈን አቅም አለን። እነዚህ ፍጆታችንን ለመሸፈን ደግሞ እንደ አባይ ያለ ትልቅ አቅማችንን መጠቀም ሀብታችንን ማልማት ሀብታችን ላይ መስራት ዋነኛውና አስፈላጊ ጉዳይ ነው። እንዴት እንስራ በሚለው በተለይ ደግሞ አሁን ያለንን ሪሶርስ መጠቀም የሰው ሀብት ትልቅ ሪሶርስ ነው። የሰው ሀብት ማልማት የሚችል ከሆነ መቶ ሰላሳ ሚሊዮን ህዝብ ከመቶ ሰላሳ ሚሊዮን ህዝቡ እንግዲህ ከፍተኛውን ቁጥር የሚይዘው ገበሬ ነው። እሱ በአባይ ወንዝ ላይ እንዴት ማልማት ይችላሉ። በተለይ ደግሞ በተፋሰሱ ላይ የምንሰራቸው ግድቦች የገበሬዎቻችንን ህይወት ይቀይራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ የኢትዮጵያ ንጋት የጀመረው አሁን ነው። ንጋታችን ደግሞ ለኢትዮጵያ ህዝብ ትልቅ ብስራት እንደመሆኑ አንጻር ደግሞ ጠቀሜታ ቢኖረው ይገባል። ሌላው የዓለማችን ትልልቅ ግድቦች ካሏት ከቻይና መውሰድ እንችላለን። ግድቦች ሲገደቡ የመጀመሪያ ዋነኛ ዓላማቸው ኤሌክትሪክ ኃይል ማመንጨት ነው፣ የራስን ኃይል መጠቀም ነው። ከዛ ጋር ተያይዞ እንግዲህ ውሃ ነውና በውሃ በርካታ ስራዎችን መስራት ይቻላል። ቱሪዝም አለ፣ ምርትና ምርታማነትን የማሳደጊያ ደግሞ የግብርና ሂደቶች አሉ። ቻይና እንኳን እነዚህ ስራዎችን የምትሰራው በግድቦቿ ላይ ባላት ውሃ ነውና፣ የውሃ አጠቃቀም መብታችንን ደግሞ ማወቅ አለብን። የውሃ ዋነኛ ዓላማው እንግዲህ በተለይ ደግሞ ግድቦች ሲገነቡ የመጀመሪያው ኤሌክትሪክ ነው። ቅድም እንዳልኳቸው ግብፅ ከፍተኛ የሚሆን የኤሌክትሪክ ሽፋኗን የምትወስደው ከአስዋን ግድብ ነው። ከዛም ጋር ተያይዞ እንግዲህ ለኤሌክትሪክ ፍጆታ የሚሆናት የተለያዩ ታዳሽ ኃይሎችን ብትጠቀምም ነገር ግን አስዋ ለግብፅ እየሰጠ ያለው ጥቅም ቀላል የሚባል አይደለም። ታዲያ ታላቁ የኢትዮጵያ ህዳሴ ግድብም የኤሌክትሪክ ፍጆታችንን የመሸፈን አቅም አለው። እንደዚሁም ደግሞ ኤሌክትሪካችንን በመጠቀም የሀገራችንን እድገት እናፋጥናለን። ሁለተኛው ደግሞ ግብርና ነው። በተለይ ደግሞ አሁን ያቀርናቸው ትልልቅ እቅዶች አሉን። ምርትና ምርታማነት ማሳደግ የሚባለው በተለይ ደግሞ እንደ ኢትዮጵያ ያለ በግብርና መርና በኢንዱስትሪ መር ለምትመራ ሀገር፣ የኢኮኖሚ እድገት ላይ ላለች ሀገር ወሳኙ ምርትና ምርታማነት ማሳደግ ነው። የኢንዱስትሪ ማኒፋክቸሮቻችንን መጨመር ነው። ለዚህም ደግሞ ለኢንዱስትሪዎቻችን ጥሬቃ ያስፈልጋል። እነዚህ ጥሬቃዎች ደግሞ በምርት የሚሸፈኑትን በማምረት መሸፈን እነዚህ ስራዎችን ለመስራት አባይ ትልቁን ድርሻ ይወስዳል። አሁን ላይ በርካታ ጫናዎች የሚመጡብን አሁን ላይ ደግሞ በአባይ ግድብ ጋር ተያይዞ የተለያዩ ሀገራቶች ኢትዮጵያ ላይ ጫና የሚያመጡት ኢትዮጵያ በአባይ ግድብ ላይ ኤሌክትሪክ ብቻ እንድታመነጭ ስለሚፈልጉ ነው። እነዚህ ጥያቄዎች ግን በኢትዮጵያ ሕዝብ ዘንድ ተጠያቂነት ሊኖራቸው አይገባም። ምክንያቱም ኢትዮጵያ በኤሌክትሪክ ብቻ ለመኖር ያለባት የራሷን ሀብት በራሷ የመጠቀም መብት አላት። አሁን ላይ በአባይ ላይ እየሰራ ነው ስራ ትልቅ ማሳያ ነው። ነገር ግን ለሚመጡብን ለቀጣይ ክሶች ደግሞ ክስን እየተቀበልን ስራዎችን አንሰራ ማለት አይደለም። በተለይ ደግሞ ከህዳሴ ጋር ተያይዘው የሚገነቡ የተለያዩ ግድቦች አሉ። እነዚህ ግድቦች ደግሞ የኢትዮጵያን ዋነኝነትና በትልቁ እድገታችንን የሚያሳዩበት ሁኔታ ነው። ምክንያቱም ህዳሴን ሰርተን አሳይተናል። ህዳሴ ትልቁ ዳም ነው። ነገር ግን ህዳሴ ተሰራ ማለት ቀጣይ ፕሮጀክቶች የሉም ወይንም ደግሞ ቀጣይ ትንንሽ ግድቦች የሉም ማለት አይደለም። ኤሌክትሪክ ኃይል ከዚህም በተሻለ መልኩ እናመነጫለን። በተለይ ደግሞ ለመስኖ ስራ የሚውል ግድቦችን እንገነባለን፣ አሁንም እየተሰሩ ነውና። አሁን ባለንበት ሂደት ኢትዮጵያ ላይ የሚመጡ እያንዳንዱ ክሶች፣ ኢትዮጵያ ላይ የሚደርሱ በርካታ ችግሮች፣ በተለይ ደግሞ ከህዳሴ ግድብ ጋር በተያያዘ የሚመጡብን ክሶች ኢትዮጵያ በህዳሴ ግድብ ኤሌክትሪክ ብቻ እንድታመለጭ ነው። ኢትዮጵያ ከኤሌክትሪክ ውጭ ደግሞ የተለያዩ ፕሮጀክቶችን መስራት አለባትና በቀጣይ ጊዜያቶች ኢትዮጵያ በህዳሴ ግድብ ላይ የተለያዩ ፕሮጀክቶችን ሰርታ ሀገራችንንም እድገቷን አፋጥና እንደዚሁም የኢትዮጵያን የመልማትና የማደግ ሂደት የምናሳይበት ትልቅ ብስራት ነው። እንደው ዛሬ በሰፊው ሳነሳላችሁ የነበረው ኢትዮጵያ ላይ የሚነሱ ክሶች ከምን አንጻር ነው ለሚለው ነበረ። ኢትዮጵያ ላይ የሚነሱ ክሶች ከዚህ በፊት ታላቁ ኢትዮጵያ ህዳሴ ግድብን እንዳንጨርስና እንዳናጠናቅቅ ነበረ። አሁን ላይ ግን ህዳሴን አጠናቀቅናል። ህዳሴን ካጠናቀቅን በኋላ የሚመጡብን ደግሞ ትልልቅ ክሶች ኢትዮጵያ ከህዳሴ ውጭ ሌላ ፕሮጀክቶችን እንዳሰራ ህዳሴንም መጠቀም የምትችለው ለኤሌክትሪክ ኃይል ብቻ እንዲሆን የምትፈልገው ግብፅ አሁንም የተለያዩ ጊዜያቶች ክሶችን እያቀረበች ትገኛለች። እነዚህ ክሶች ግን የኢትዮጵያን እድገት የሚያቆሙ እስከሆኑ ድረስ ኢትዮጵያ አትደግ የሚል ህግን አንቀበልም። ኢትዮጵያ አትደግ አትልማ የሚል ክሶችንም አንቀበልም እና በቀጣይ ጊዜያቶች ኢትዮጵያ የተለያዩ ፕሮጀክቶችን ትሰራለች። በህዳሴ ግድብ ዙሪያ ላይ የተለያዩ ሐይቆችን እነዚህ ሐይቆች ላይ ደግሞ የሚሰሩ የተለያዩ ደሴቶችን እንሰራለን። የቱሪዝም መስህባችንን እናስፋፋለን። ግብርናችን ላይ ደግሞ የገበሬዎቻችንን ህይወት እንቀይራለን። የተለያዩ ስራዎችን እንሰራለን እና ኢትዮጵያ በህዳሴ ግድብ የሚመጡባቸውን ክሶች ተቀባይነት የላትም። ምክንያቱም በራስ ውሃ የራሷን ሀብት የመጠቀም መብት ያላት ኢትዮጵያ እስከሆነች አንጻር ኢትዮጵያ በቀጣይ ጊዜያቶች በአባይ ወንዝ ላይ የማልማት መብቷን እንደዚሁም ደግሞ በአባይ ወንዝ ላይ የመስራት መብቷን ትቀጥላለች እንላለን። በዛሬ ሳነሳላችሁ የነበረው ጉዳይ እነዚህን ይመስሉ ነበረ። ከፕሮግራሜ ጋር አብራችሁን ስለቆያችሁ ከልብ እያመሰገኑ፣ እኔ ወርዳኖስ ለማ ከእናንተ ጋር አብሬ ቆይታ አደረግኩኝ። በቀጣይ ቀን በሌላ ፕሮግራም እስከምመጣ ቸር ቆዩ።